ማሜ እንግዲህ ትልቅ ችግር ገብቷል። ባለፈው እንግዲህ ሁላችንም እንዲያገባና ደስታውን እኛም እየተካፈልነው በነበርን ሰዓት ለራሷቸው ፍቅራቸውን ሳያሳልፉ ሚስቱ እንግዲህ ሁለተኛ ሚስት ጓደኛ ንድረሃለሁ ብላ ባቀረበችለት ጥያቄ እንግዲህ መልሱም እሱ ደግሞ አልፈልግም አንቺ ብቻ ትበቂኛለሽ፣ ሁለተኛ ሚስት አልፈልግም ባላትና ይህንን ጥያቄ እሷ ደግሞ ካልተቀበልከኝ ከኔ ጋ መኖር አትችልም ባለችው መንስኤ በዛ ውዝግብነት እነሱም ትነስ ግጭት ፈጥሮ ነበር። ያም ደግሞ ግጭት እየተባባሰ ወደ እሷ የጤና እክል ደርሷል። እንግዲህ ወደ ሆስፒታል እንደገባች ነበር ያወቅ ነው። ዛሬ ደግሞ ከሆስፒታል ወጣለች። ነገር ግን ምን ተፈጠረ? አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና እየተከበራችሁ ውድ ሰዎች እንዴት ናችሁ? ከነገር ሁሉ ሰላም አልሐምዱሊላህ። በያላችሁበት በሰማናችሁ በዝት እየባል ኢንሻአላህ ሰብስክራይብ ያደረጋችሁ ቤተሰቡ ነው። እንግዲህ ማሜ ጀግናውና ደፋሩ ለሰው ልጅ መልካም የሚያስበው ማሜ እንግዲህ በብዙ ስራዎች እናውቀዋለን። ቆየት ብለን እንግዲህ ቆየን ማሚን ታወቀ በሚዲያ ማለት ነው። በጣም መልካምና ጀግና ልጅ ነው። በስራውም ይታወቃል፣ እናቀዋለን እንግዲህ። ፈቀድም እንዲያገባ ደስታውን እንግዲህ አብረን እየተካፈል ነው ነበር ማለት ነው። እንግዲህ ባልተቤቱም ሄዳ በሰላም ተገናኝተው እየኖሩና ደና ደና እንግዲህ ህይወታቸውን እየኖሩ ነበር። በዚሁ አጋጣሚ እሷና እሱ እንግዲህ ሙሽር ቤት እንደሆኑ ማለት እንችላለን። ምክንያቱም በቅርብ ነው የተገናኙት ገና ናቸው ማለት ነው። እኛም ደስታቸውን እየተካፈልን ባለንበት ሰዓት እንግዲህ ሚስት እንግዲህ በጣም ከበድም ያለ ቀለልም ያለ ጥያቄ አንስታለች። እንግዲህ ማሜ ሁለተኛ ሚስት እንደምትድረው እና ጓደኛዋ በጣም የምትወዳት እንግዲህ ህይወቷን አሳልፋ የምትሰጣት ማለት እንችላለን ማለት ነው። እናም ጓደኛ ነግረሃለሁኝ ብላ እንግዲህ ጥያቄ ስታቀርብለት ማሜ ግን ይህን እንደማይፈልግና መቼም እንደማያደርገው ነበር የነገራት። ከዚያም በኋላ እንግዲህ ነገራቶች ፍቅሩን ሳይጨርሱት ወደ ጸብ ተቃየረ። እንግዲህ ማሜን ተቤት ወጥቶ ቆይቶ ብዙ ነገር እንግዲህ አሳልፈው ባለፈው ይቅርታ ጠይቃት አለው። ህይወት ዋጋ ያስከፍላል። እስኪ ጠጋ ብዬ ስሜቷንና ያለችበትን ነገር ልረዳት። እሺ፣ ሁለተኛ ሚስት ካለች አገባለሁ ለሷ ስል ብሎ እንግዲህ ቅርታ ጠይቃት ወደ ቤት ሲሄድ ታማ ከጓደኛዋ ጋር እንደሆነች ያገኛት እሱም እንግዲህ ይቅርታ እያደረገላት እሷም መቀበል ቢያቅታትም፣ በዛው መሀል ደግሞ በጣም ችግር ተፈጠረ የተ- የተፈጠረው ችግር እንግዲህ እሷ በጣም በጤናዋ በጣም የማይታወቅ እንግዲህ በጣም እያመማትና ውዝግብ ውስጥ ሆና ነው የተገኘችው። እሱም እንግዲህ ወደ ሆስፒታል ይዘዋት ሄደው ነበር ከሆስፒታል ዛሬ ተመልሰው መልሰተውናል። እንግዲህ ሚስቱ በእርጋታና በጤና ሁኔታ እንደምትገኝ ገልጸውልናል ማለት ነው። ነገር ግን አሁንም ቢሆን ግን የተስተካከለ ሰላማቸውን አላገኙም። ግን እዚህ ጋር ጥያቄ እኔ እንደመሰለኝ ማለት ነው አንዳንድ ጊዜ በሰው ህይወት ውስጥ በጣም ብዙ ነገር አለ። ምክንያቱም ማንኛውም ሰው ልብስ ለብሰን ቆመን ደስተኛ ሆነን እንሄዳለን እንጂ ብዙ መከራ የምናሳልፋቸው ነገር ይኖራሉ። እዚህ ጋር ጥያቄ ግን ልጅቱ አስባበት ነው ወላ ደግሞ ከጀርባው የሆነ ነገር አለ? ብዙ ነገር ብቻ ማለት መገመት እንችላለን። አንደኛው አስባበት ነው እንዳንል፣ ጊዜ በጣም አሳጠረች። ምክንያቱም ያው ይሄ ነገር ይፈቀዳል፣ ያው አለ ይሄን ነገር የሚያደርገው አላህ ይወፈቀውና በጣም እንግዲህ ስሜቱን ተቆጣጥሮ በጣም ኢማን ያለው ሰው ነው ይሄን የሚያረገው ማለት ነው። አብሶ አብሶ እንደሷ ማለት ነውና ከፈጣጠኗ የተነሳ ግን በጣም አልተፈጠነም። ምክንያቱም ሚስት ባባል መጠር ከፈለገች ከሱ ጋር ጊዜ ያሳልፋ፣ እንዲሁም ደግሞ ከወለደች በኋላ በተመቻቸ ሰአትና እሷ ከተረጋጋች በኋላ ይሄ ነገር ቢደረግ ጥሩ ነገር ነው ብዬ ነው። ማንኛውም ሰው የሚያደርገው ደግሞ እንደዛ ነው። ትናንትና ሙሽሯን ሳልጨረስ ትናንትና ከእሱ ጋር ተገናኘ በስምንቆን በአስራ አምስት ቀን ወይም በወር እንደዚህ ማለቱ ተገቢ ነው ወይ? ይሄ የጤና ነው ወይ ነው? ምክንያቱም እሷ ገና አልተረጋጋችም። ገና ምን ያክል ወር እራሱ እና ገና በተገናኙ በስንት ቀናት ይሄንን ጥያቄ ማቅረብ፣ አንደኛ ይሄ ስህተት ነው፣ የእሷ ማለት ነው እንግዲህ ከጀርባው ይሄ ነገር። ሁለተኛ ደግሞ እሱ በእርግጥ ትክክል ነው፣ ይሄን ነገር ለእሱ አይከብድም ወይ ምክንያቱም አንድ ሴት አሁን ተገብታ አሁን ሁለተኛ ሚስት የምትደረው ይህ ጥያቄ ግን ለማሚ በጣም በጣም ከባድ ነው ማለት ነው። ምክንያቱም እሷ እና እሱ እኮ ራሱ አንድ ማለት በቃ ተነፋፍረው እንደዚህ በቃ አብረው ጊዜ አላሳለፉ በጣም ትንሽ ጊዜ ነው። ሁለተኛ ደግሞ እሷ በቃ እኔ እንጃ ምን እንደምል አላውቅም። በጣም ቅርብ ሰዓት ነው አብረው አልቆዩም፣ ብዙ እንትን አላሉም እና የዚህ ከን ያክል መፍጠኑ ፈጥና እንድትስክለው በጣም ከባድ ነው ለሱ ማለት ነው። እና እኔ ግን ደኔ እንደኔ እንትን ያለው ልጅቱ ከጀርባ የሆነ ነገር አለ፣ ግን እሷ ራሱ የማታውቀው ነገር አለ። ምክንያቱም ህመሟ ራሱ አሁን አሁን ላይ ደግሞ እየታያለው በጣም አስቸጋሪ ነገር ነው እና በጣም እንደዚህ የሚያጨናንቃት እና የሆነ በቃ አላደል ተመ ታነጋገሯት ሁሉ ነገሯ እና። የሆነ የራሷ ችግር እንዳለባት ነው የተረዳሁት። ማለት የሰው የሰዎች ችግር እንግዲህ ብዙ ነው። በሚዲያም ስናይ ሁሉ ነገር ከባድ ነው። እህቶች ማነው ለመፍረድ እንግዲህ አንቸኩት። ግን ድራማም ሊሆን ይችላል። ድራማም እንግዲህ ያው ድራማም ሊሆን ይችላል የሚባላል። ግን ደግሞ ድራማን ብለው እንዳንድ ደግሞ አንዳንድ የምናያቸው ብዙ ነገራቶች አሉ፣ በራሳችን ላይ የሚፈጸሙ፣ በጓደኞቻቸው የሚፈጸሙ ብዙ ነገራቶች አሉና ያለ ያው ለመፍረድ አይቸኮም፣ ነገር ግን እንዴኔ የመጣውን ወዶ መቀበል ነው። ግን ልጅቱ ከጀርባዋ አንድ የማታቀው የራሷ የደረሰባት ችግር አለ ነው ምለው ማለት ነው። ሁለተኛ ደግሞ እንግዲህ እሷ የራሷ ያወቀችው ችግር አንድ ያወቀች ችግር አለ አንድ ደግሞ ያላወቀችው የራሷ ችግር አለ እንጂ እንደዚህ ማንኛውም ሴት ብትሆን የዚህ ትናንትና ገብታ የራሷን ማለት በቃ ጠጋ ብላ ኑሮዋን አሳምራ ሳትኖር ገና ሙሽር ቤት ማለት ይቻላል። ተገናኙ በጣም ቅርብ ሳምንት እና በዛ ሙሽር ቤት እንደሆነች፣ እንግዲህ ብዙ ሳይቆዩ ሚስትር ዳር ማለት ሁለተኛ ሚስትር ዳር ማለት በጣም ከባድ ነው ማለት ነው። እሱ ከጊዜው ጋር እና ብቻ የእሷ ጥያቄ አቀራረቡ ሁሉን ነገር የሳተ ነው። አንደኛ ተጊዜ ጊዜ አልሰጠችም፣ ሁለተኛ ደግሞ በዚህ መልኩ አልነበረም ማለት ነው እና ብቻ እንግዲህ ከሱ አፍያዋን አላህ ይመልስላት። ልጁ በጣም ወንዳይ የሚያሳዝን ልጅ ነው። ከወንድሙ ጀምሮ በጣም ያሳዝናል። ልጆቹ በጣም ጸባይተኛ ናቸው። በጣም ዋሚንም እንግዲህ ቆየን ታወቅ ነው እና በጣም ያሳዝናል። እሱ ግራ ግብት ትን ያለው በጣም ህመሟ ደግሞ አሁን ላይ በጣም ከባድ ነው እንዲሆነ ያለው ዛሬ አብሶ የተለቀቀው ቪዲዮ በጣም ያሳዝናል በእውነት ማለት ነው። የሆነ ነገር አለ ብቻ ልጅቱ የራሷ ችግር የሆነ አለ መፍትሄውን አላህ ቅርብ ያድርግላት እና እንግዲህ በህይወታችን ብዙ ነገር ያጋጥመናል። አልሙሂም የሰው ልጅ የሚሆን አይታወቅም። እና ግን ዲራማ ካወቀው ዲራማ ካልሆነ የራሱ የሆነ ችግር አንድ የማታውቀው ችግር አንድ የማታውቀው ችግር ተጀርበዋለ ማለት ነው።